ዘመን ተለወጠ፣ ምስራች ተሰማ። የአዲስ ዓመት ብስራት ከብርሃን ከተማ አመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከለውትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳህብሺል፣ ዌስተርን ዩኒየን፣ መኒግራምና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ አምስት ሺህ ብር የሚያሸልምጣ ይጠብቆታል። እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ አመት። እንደ ስማችን ብርሃን ነው ስራችን፣ ብርሃን ባንክ አዎ ትናንትና ደግሞ በሴሪያ የተደረገውን ትልቁን ጨዋታ እንመልከት። ዩቬንትስን ከኤሲ ሚላን ጋር ያገናኘው ጨዋታ የለምንም ግብ ተጠናቋል። ለሚላን 15 ነጥቡን 15 ላይ ማድረስ የሚችልበት እድል ነበር። ይህንን መጠቀም ሳይችል ነው የቀረው። እናንሳው ይህንን ጉዳይ ሮማም ናፖሊም ደግሞ ያሸነፉበት ቀን ነበር ትናንትና። ግን በጣም ትልቅ ጨዋታ ነበር፣ በጣም ትልቅ ጨዋታ ነበር። በዩቬ በአሊያንዝ የተደረገ ጨዋታ ነው። በሁለቱም ቡድኖች፣ በሁለቱም አሰልጣኞች፣ በሁለቱም ቡድኖች ደጋፊዎች በኩል የሚያጸጸቱ ነገሮች የነበሩት ይመስለኛል። ምክንያቱም አንዳንድ አጋጣሚዎች ነበሩ አንዳቸውን አሸናፊ ሊያደርጉ የሚችሉ ለምሳሌ ፖሊሲክ ያንን የፍጹም ቅጣት የምታስቆጥሮ ቢሆን ኖሮ ራፋኤል ሊያ ያገኛቸውን ሁለት የጎል እድሎች ማስቆጠር ችሎ ቢሆን ኖሮ ሊሉ ይችላሉ የኤስ ሚላን ደጋፊዎች ከዛ የዩቬ ደጋፊዎች ደግሞ ፌዴሪኮ ጋቲ ሜትር ርቀት ላይ ብቻ ነበር ከጎሉ አፋፍ ላይ የነበረው ማይክ ሜኞ በጣም የሚያስደነቅ ሙከራን ያዳ ነው ግን ግብ ጠባቂ ወዳለበትም ነው ኳሱን የመታው። ስለዚህ የተሻለ አንግል አድርጎት ቢሆን ኖሮ፣ ወደ አንዱ ጥግ መጥቶት ቢሆን ኖሮ ውጤቱ እና በደረጃ ሰንጠረዡ ላይ የሚኖረን ስፍራ ሊቀየር ይችል ነበር ሊሉ ይችላሉ። ስለዚህ ጸጸቶች ይኖሩታል በሁለቱም ቡድኖች በኩል ሞመንቶች ስለነበሯቸው ማለቴ ነው። ምሳ እንዳነሳሹ ሶስት ቡድኖች በሴሪያው እኩል ነጥብ ይዘው ነው ወደዚህኛው ሳምንት የሴሪያ ጨዋታዎች የመጡት። ባለፈው ሳምንት ናፖሊን ያሸነፈው የማክስ አሌግሪ ኤሲ ሚላን ናፖሊ እና የጃምፔሮ ጋስፔሪኒ ሮማ ደግሞ ሮማ ወደ ፍሎረንስ ነበር የተጓዘው። ስለዚህ ከባባር ጨዋታዎች ነበሯቸው ሁሉም ቡድኖች። በእርግጥ ናፖሊ ከጄኖ ከፓትሪክ ቪዬራ ጄኖዋ ጋር ነው ግን ጄኖዋ ሀያኛ ነው ወደዚህ ጨዋታ ሲመጣ፣ ናፖሊ ያሸንፋል ሌሎቹ ግን ይቸገራሉ የሚል ግምት ነው የነበረው። ግን ከሁለቱ ቡድኖች ሚላን ነው ለማሸነፍ ተቃርቦ የነበረው። አራት ትልልቅ ሞመንቶች የነበሩበት ጨዋታ ነው አንደኛው የመጀመሪያ አጋማሽ ላይ ሳንቲያጎ ሂሜኔዝ ነው አሁን በኤሲ ሚላን በዚህ ውድድር ዘመን ብዙዎቹን ጨዋታዎች እየጀመረ ያለው ክረምት ላይ ራፋኤል ሊያየውን ዘጠነኛ ቁጥር ዘጠኝ ቁጥር አድርገው የመጠቀም ኤክስፐሪመንት ሲሞክሩ ነበር ትናንት ተቀይሮ ከገባ በኋላም እዛው የዘጠኝ ቁጥር ቦታን የተጫወተው ግን ሳንቲ ሂሜኔዝ ነው አጥቂ ሆኖ እየጀመረ ያለው እና በመጀመሪያ አጋማሽ የፓቭሎቪች ግሩም ክሮስን በጣም አስደናቂ ሩጫ ካደረገ በኋላ በጭንቅላቱ ሸረፍ አድርጎ ለጥቂት ኢላማን የሳተ ሙከራ ነበረው ሁለተኛ አጋማሽ ከተጀመረ በኋላ አንድ አስር ደቂቃ ገደማ ተጫወቱ። ትላንት በዩቬንቱስ በኩል ሺኮ ኮንሴሳው ነበር የበለጠ አደገኛ የማጥቃት ተጫዋች የነበረው። ከጆናተን ደቪድም ከኬናን ሊዝም ከሌሎቹም የዩቬ ተጫዋቾች በላይ እሱ ነው እንግዲህ። መጀመሪያ ወደ ሳጥን ኳሱን ከማዘን መታሻገረው ቶሞሪን የመለሰው ከቶሞሪ በኋላ እሱን ገጭቶ ሲመለስ ነው ጋቲ አግኝቶት የነበረ ነው። ጎሉን ሙሉን ፍሬም ማየት ይችል ነበር። እዛ አፋፍ ላይ ነው ያለው ግን እኔ ማይክ ሜኞን ባደንቀው ይሻለኛል። በጣም ቀልጣፋ የሆነ ሙከራ የማዳን ክህሎት ያየንበት ነው። ግን ምናልባት ደግሞ ተከላካይም ነው፣ ግን አጥቂ ቢሆን ኖሮ የበለጠ ኳሱን አንግል ሊያደርገው ይችል ነበር። የጨዋታው ግን ሁለተኛው ትልቅ ሞመንት ይሄኛው ነው። ሶስተኛው ሚላን የፍጹም ቅጣት የምታያገኝበት ነው። ሉከ ሞድሪች መመርመር ያለበት ይመስለኛል። አርባ ዓመቱ ብቻ አይመስለኝም እንደ ባለፈው ስናነሳ አንድ ፕሮግራም ላይ ለነገሩ ባዮሎጂካል እድሜው አርባ አይደለም አናቶሚካሊ ካየሹ እንደ 30 አመት ወይ 28 አመት ምናምን ነው የሚሉት እና የሚጫወተውም እንደዛ ነው። አሁን ደግሞ የሴሪያ ፍጥነትም የበለጠ ይስማማዋል መሰለኝ። በጣም አስደናቂ ነው። ትላንትና እና ለሳንቲ ሂሜኔዝ የሰጠው ያ ኳስ ለሳንቲ ሂሜኔዝ አንድ ጊዜ ደግሞ ለራፋኤል ሊያየው ዘጠናኛው ደቂቃ ላይ ሊያየው አግኝቶ ምርጫ ነበረው። ለሌላ ተጫዋች መስጠት አስቸጋሪ አንግል ነበር፣ ግን ቢያንስ ሲላሞን መጠበቅ ነበረበት። ሁለት የሚደንቁ የዩቬ ተከላካይ መስመር ጀርባ የተጣሉ አስገራሚ ኳሶች ነበሩት እና የዚህ ጨዋታ ሶስተኛው ትልቅ ሞመንት ምለው እኔ ወደ ፍጹም ቅጣት ምት ሳጥን ለራፋኤል ያየው ኳሱን ማኑ ለሂሜኔዝ ኳሱን ሰጠው። ኬሊ ሚደንቅ ጥፋት ፈጸመበት፣ ማለት ሴንተር ሀፍ እንደዚህ አይነት ጀርባው ላይ ነው የወጣው። ፍጹም ቅጣት ምት ሰጠው አርቢትሩ እና ክሪስቲያን ፖሊሲክ ያ እድል ነበረው የጨዋታው አሸናፊ ለመሆን። የሚደንቅ የውድድር ዘመን ጅማሬ ነው ያደረገው። ለነገሩ ከቼልሲ ወደ ሚላን ከሄደበት ጊዜ ጀምሮ በጎል ሲደመር አሲስት ባለፉት ሶስት ሲዝኖች የክርስቲያን ፑሊሲክን ያህል የተዋጣለት ተጫዋች አልነበርም። የፍጹም ቅጣት ምት ሬከርዱን በጣም ጥሩ ነበር። ከዚህ በፊት አንድ ጊዜ ብቻ ነው እንግዲህ የተመዘገበ የፍጹም ቅጣት ምት ሬከርዱ። ታሪክ ያሳየን አንዴ ብቻ የፍጹም ቅጣት መሳቱን ነው። በዚሁ ከተማን የሳተው ግን ከሌላ ባላጋራ ጋር በቱሪን ከቶሪኖ ጋር የፍጹም ቅጣት ምትን ሲመታ ዲ ግሪጎሪዮ ወደ ሌላ አቅጣጫ ነው የወደቀው፣ ግን ኢላማውን ስቶ ወጣና ደካማ የፍጹም ቅጣት ምት ነበር። ሶስተኛው ትልልቅ ቀጽበት እሱ ነው። አራተኛው ከሶስቱ እንግዲህ ካራቱ ሶስቱ የሚላን አጋጣሚዎች ናቸው። ቅድም ያልኩት የመጀመሪያ አጋማሽ ላይ ፓቭሎቪች ክሮስ ያደረገው ነው ሂሜኔዝ የሳተው ሁለተኛው አጋማሽ የጋቲ ያገኘው እድል ከዛሁን ቅድም የጠቀስኩት የፍጹም ቅጣት ምትና መጨረሻ ላይ ራፋኤል ሆነ የሚያገኘው አጋጣሚ ከሶስቱ ትልልቅ ከአራቱ ትልልቅ የጨዋታው ሞመንቶች ሶስቱ የሚላን እንደ እንደነበሩ የሚያሳይ ነው። ለዚህ ነው የሚላን ደጋፊዎች የበለጠ ቢቆጩ የሚያምርባቸው የጨዋታው አሸናፊ ለመሆን የበለጠ የተቃረበው የሲ ሚላን ስለነበር እና ሁለት ሜትር ወይ ሶስት ሜትር ቢሆን ነው ከጎሉ ርቆ የነበረው ራፋኤል ያየው አሁን በዚህ አይነት ሁኔታ። ባለፈውም ተቀይሮ ገብቶ ነው ከናፖሊ ጋር በነበረው ጨዋታ የተጫወተው። ትላንትናም ያው ከጉዳት መመለሱ እንደሆነ እገነዘባለው ተቀይሮ ገብቶ የተጫወተው ግን ሂሜኔዝን ለምን እንዳላቆዩት አላውቅም። ጥሩ እየተጫወተ ነበር። ጎል ለማስቆጠር የተቃረበው ዘጠኝ እሱ ነበር። የፍጹም ቅጣት የምታያስገኘው ወይም የመገኘቱ ምክንያት የሆነው እሱ ነበር። በሙቭመንቱ በጣም እየተሻሻለ ነው። አምና በጣም ዋን ፔስድ ነበር። በጃንዋሪ ከፋይኖርድ ያመጡት አጥቂ ነው። ሊያዩን ከሚያስገቡት ተጨማሪ ደቂቃ ለሳንቲ ሂሜኔስ ሰጥተው ሜቢ የመጨረሻው 15 ደቂቃ ወይም 10 ደቂቃ ራፋ ሊያዩ ቢጫወት መርጥ ነበር። ጥሩ እየተጫወተ ነው። ተቀይሮ መውጣቱ ፌር አይመስለኝም ለእኔ ግን ማክስ አሌግሪያን ያደረጉት ሊያዩ ደግሞ ትልልቅ እድሎች አግኝቶ እነዛን ኤክስፕሎይት ሳያደርግ ቀር። እንደ ጨዋታ ግን ሲጀመር ሁለት በጣም ጥንቁቅ ቡድኖች ያደረጉ ያደረጉት የጨዋታ ጅማሬ ነው የነበረው። በጣም በጥንቃቄ ዩቬ በሳምንቱ አጋማሽ ከቪያሪያል ጋር የቻምፒየንስ ሊግ ጨዋታ አድርጎ ነበር። ሚላን እያረፈ ነው የሚመጣው። ማክስ አሌግሪ ያላቸው በዚህ አመት ያላቸው ትልቁ እድል የአውሮፓ ውድድር ላይ ሚላን የለም። ስምንተኛው ሆነ የጨረሰው ኮፓ ኢታሊያን በቦሎኛ ትሸንፏል። ስለዚህ ወደ አውሮፓ ውድድር አይሳተፍም። ስለዚህ በደንብ ለጨዋታው የተዘጋጀ ጥንቁቅ የጎል እድሎች እንዳይፈጠሩበት የተዘጋ ከ ከስድስት ጨዋታ በአራቱ ክሊንሺት የጠበቀ ነው። ግን ዩቬም በዛ ልክ ሪስክ አቨርስ የሆነ ሪስክ የማይወስድ እግር ኳስ የተጫወቱ ቡድኖች። የመጀመሪያ ሀያ አምስት ደቂቃ በተለይ ምንም የጎል እድል የተፈጠረበት አልነበርም። አንድ ጊዜ ብቻ ከቺኮ ኮንሴሳው ክሪስቲያን ፑሊሲች ኳስ ቀማ እና ድንገት የሆነ ሞመንትም መፈጠር ጀመረ። ደፍሮ ኳሱን እየገፋ አልሄደም ምክንያቱም ሩጋን ይደረሰበትን አቀማው ኳሱን ግን። ጨዋታው ትንሽ ነፍስ መዝራት የጀመረው ከዛ በኋላ ነው እንጂ እንደ ሁለት ትልልቅ ኤሊት ቡድኖች እንደሚያደርጉት አይነት ጨዋታ አልነበረም። በጣም አይለኛ ጥንቃቄ ታክቲካሊ፣ በቃ ልክ አንዳንድ ሰው እንደሚለው ፕራይቬት ሎ እንደማጥናት ወይም ፓቶሎጂካል አናቶሚ እንደማጥናት አይነት ነው የሁለቱም ቡድኖች ጨዋታ ማየት። ምክንያቱም ታክቲካል ፓተርን ታያለሽ እንጂ ስፖንታኒቲ ያልነበሩ ትልልቅ ሞመንቶች ያልነበሩ፣ የጎል ዕድል አይፈጠርም፣ በረኞቹ ቢዚ ያልነበሩም። እንደዚህ ሁለተኛው አጋማሽ ሲጀመር እንደ የመጀመሪያ አስራ አምስት ደቂቃ የተሟሟቀ ነበር። እንዲያውም ቅድም የጠቀስኳቸው ትልልቆቹ አጋጣሚዎች ከአራቱ ሶስቱ በሁለተኛ አጋማሽ የተፈጠሩ ነው የነበሩት። በኋላ አሰልጣኞቹ ከቤንች ተጫዋች ቀይረው የጨዋታውን መልክ ለመቀየር ሞክረው ነበር። ማክስ አሌግሪ ለያዮን ሎፍተስ ቺክን ቆይተው ክሪስቶፈር ንኩንኩን አስገቡ። በቱዶር በኩል በአንድ ጊዜ ሶስት ተጫዋቾች ለወጠችው ራም ኦፔንዳ ቭላሆቪች ወጡና ኢልዲዝ ኮንሴሳ እነዚህ ገቡና ኢልዲዝ ኮንሴሳው ና ዴቪድ ወጡ የሼፕም ለውጥ አደረገ በሶስት አምስት ሁለት መጫወት ጀመረ እንደዚህ ያኔ የበለጠ ክፍት የበለጠ የሳጥን ሳጥን ጨዋታ ማየት ጀመርን ግን በጨዋታው ላይ ትልቁ አስደናቂ የነበረው ተጫዋች ሉካ ሞድሪች ነው አሌግሪ ሞቅ አቀባበል ነው የተደረገላቸው የሁሉም የሚላን ተጫዋቾች ስም ሲጠራ ይጮህ ነበር በተቃውሞ ነገር የእሳቸው ስም ሲጠራ ዝም ባለው ለ3 ሰከንድ ገደማ ጨበጨቡላቸው በኩርቨ ሱድ የዩቬ ደጋፊዎች 12 ዋንጫ ያሸነፍክልን እንደ ባላጋራ ማና ይ እንኳን ወደ ቤት መጣህ የሚል ጽሁፍ አስነብቦ ነበር ስለዚህ ማክስ አሌግሪ በሁለት አጋጣሚዎች የዩቬ አሰልጣኝ ነበሩ የመጀመሪያ አስደናቂ አምስት ተከታታይ ስኩዴቶ አምስት ኮፓ ኢታሊያ ያሸነፉበት ሁለተኛ ያን ያህል ስኬታማ ያልነበረበት ግን የመጨረሻ ጨዋታቸውን ዋንጫ በማሸነፍ የተጓዙበት ነው ለሚላን እኔ የበለጠ ደህና የሚመስለኝ ሚላን ነው። ምክንያቱም ዩቬ እንዳምና እንደ ቻጎ ሞታ ቡድን አቻ የሚያበዛ ነው፣ አምስተኛ አቻቸው ነው። ስለዚህ ትልቅ ጨዋታ ነበር፣ ግን ጎል አልነበረው። ዘመን ተለወጠ፣ ምስራች ተሰማ። የአዲስ አመት ብስራት ከብርሃን ከተማ። አመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከለሁትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልምጣ ይጠብቆታል። እጣው ከደረሰዎትም እዛ ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ አመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ